ላይ ቅሬታ የሚፈጥር ከሆነ አሁንም መቅረት ይችላል። በፍጹም ይሄ ምርመራ ተደርጎ ምርቱን ከግርዱ ለይበታለሁ ከሆነ እሺ። አሁን ዶክተሩ እየጠበቃቸው ነው። ሁለታቸውን ግቡ እናናገትች። እሺ ደግሞ ይህ ምርመራ እርሶ ላይ ሊያሳስባት ይችላል። የእርግ ፌክነት ሊያረጋግጥብን ይችላል የሚለው ጉዳይ ሊያሳስባት ይችላል። ለምን ይሄ እነሱ ቤት የተፈጠረው ጉድ ከባድ ስለሆነ ለምን ሊመጣ ቻለ አሳስቧታል። ምናልባት በዚህ መንገድ ከሆነ ብዬ በሁለተኛው መንገድ ካየነው ደግሞ ወይዘሮ ባዩሽ ወይዘሮ ሜላት እና አቶ መስፍን እንዲጣሉ ያደረገችው ከባድ ነገር ካለ ከዚህ በፊት የሰራችው እንደዚሁ ሴራ ካለ ሳይታወቅ ብዙ አመታት አልፎ እነሱ ህይወታቸው እንዲበጠበጥና ቤተሰቦቻቸው አሪፍ እንዳይሆን ያደረገችው ሴራ ስለሚሆን ሁለቱ ባልና ሚስቶች አብረው በትዳር እንዳይቆዩ ያደረገችው ሴራ ስላለ መምጣቱ አስገርሟት ሊሆን የእርግብ ፌክነት ሊያረጋግጥብኝ ይችላል የሚለው ጉዳይ ሊያሳስባት ይችላል። ለምን ይሄ እነሱ ቤት የተፈጠረው ጉድ ከባድ ስለሆነ ለምን ሊመጣ ቻለ? አሳስቧታል። ምናልባት በዚህ መንገድ ከሆነ ብዬ በሁለተኛው መንገድ ካየነው ደግሞ ወይዘሮ ወይዘሮ ሜላት እና አቶ መስፍን እንዲጣሉ ያደረገችው ከባድ ነገር ካለ ከዚህ በፊት የሰራችው እንደዚሁ ሴራ ካለ ሳይታወቅ ብዙ ዓመታት አልፎ እነሱ ህይወታቸው እንዲበጠበጥና ቤተሰቦቻቸው አሪፍ እንዳይሆን ያደረገችው ሴራ ስለሚሆን ሁለቱ ባልና ሚስቶች አብረው በትዳር እንዳይቆዩ ያደረገችው ሴራ ስላለ መምጣቱ አስገርማት ሊሆን የእርግብ ፌክነት ሊያረጋግጥብኝ ይችላል የሚለው ጉዳይ ሊያሳስባት ይችላል። ለምን ይሄ እነሱ ቤት የተፈጠረው ጉድ ከባድ ስለሆነ ለምን ሊመጣ ቻለ አሳስቧታል። ምናልባት በዚህ መንገድ ከሆነ ብዬ በሁለተኛው መንገድ ካየነው ደግሞ ወይዘሮ ባቢሽ ወይዘሮ ሜላትና አቶ መስፍን እንዲጣሉ ያደረገችው ከባድ ነገር ካለ ከዚህ በፊት የሰራችው እንደዚሁ ሴራ ካለ ሳይታወቅ ብዙ ዓመታት አልፎ እነሱ ህይወታቸው እንዲበጠበጥና ቤተሰቦቻቸው አሪፍ እንዳይሆን ያደረገችው ሴራ ስለሚሆን ሁለቱ ባልና ሚስቶች አብረው በትዳር እንዳይቆዩ ያደረገችው ሴራ ስላለ መምጣቱ አስገረማት። ሊሆን የእርግ ፌክነት ሊያረጋግጥብኝ ይችላል የሚለው ጉዳይ ሊያሳስባት ይችላል። ለምን ይሄ እነሱ